በአሜሪካ የባሪያ ንግድ የታገደበት ዕለት መከበሩን ተከትሎ የመጀመሪያው ጥቁር አሜሪካዊ ካህን ታወሱ። በአሜሪካ በፈረንጆቹ 1865 በቴክሳስ ግዛት የባሪያ ንግድ የታገደበት 160ኛ ዓመት መከበሩን ተከትሎ የመጀመሪያው ጥቁር አሜሪካዊ ካህን ክቡር አባ አውግስጦስ ቶልቶን ታወሱ። የመጀመሪያው ጥቁር አሜሪካዊ ካህን ክቡር አባ አውግስጦስ ቶልቶን በፈረንጆቹ 1854 በሚዞሪ ግዛት በባርነት ሲወለዱ፣ አባታቸው በአሜሪካ የእርስ በርስ ጦርነት መሞቱን ተከትሎ ከእናታቸውና ከሌሎች ሁለት ዘመዶቻቸው ጋር ወደ ኤሊኖስ ግዛት ማምለጣቸው ይነገራል። ክቡር አባ አውግስጦስ ቶልቶን በባርነት ሲኖርበት ከነበረው ቦታ ማምነጣቸውን ተከትሎ እናታቸው ማርታ ጂንቼስሌ ነፃ ልጅነ የእግዚአብሔርን መልካምነትም እንዳትርሳ ሲሉ መክረዋቸው ነበር። በክቡር አባ ፒተር ማኪገር አማካኝነት የክህነት መንገዳቸውን የጀመሩት ክቡር አባ አውግስጦስ ቶልቶን በሮም ትምህርታቸው ሲከታተሉ በመቆየት በ31 ዓመታቸው የመጀመሪያው ጥቁር አሜሪካ የሆነው ማረገ ክህነትን ተቀብሏል። ክቡር አባ አውግስጦስ ቶልቶን ወደ አሜሪካ መመለስ በክህነት ሲያገለግሉ ከሶስት ዓመታት በኋላም ጥቁር ካቶሊካውያንን በዋናነት ማገልገል ጀምረዋል። በፈረንጆቹ 1897 በሱባኤ ላይ እንዳሉ ባልተጠበቀ ሁኔታ በ43 ዓመታቸው ከዚህ ዓለም ድካም አርፏል። ክቡር አባ አውግስጦስ ቶልቶን በአጭር አገልግሎት ጊዜያቸው ድሆችና የታመሙትን ሲረዱ፣ የተራቡትን ሲመግቡና በርካቶችም እምነታቸው እንዲያገኙ አግዟል። የክቡር አባ አውግስጦስ ቶልቶን የቅድስና ሂደት በፈረንጆቹ 2011 በቺካጎ አገረ ስብከት ሲከፈት፣ በ2019ም የቅድስና ሁለተኛ ማዕረግ ቬነረብል በርዕሰ ሊቃን ጳጳሳት ፍራንቺስኮስ የተሰጣቸው መሆኑን ካቶሊክ ኒውስ ኤጀንሲ ዘግቧል።